የትሮይ ፈረስና ሌሎች አጫጭር ታሪኮች ከደራሲ ያሳምነው ባረጋ ጎዳና ክፍል ሁለትና የመጨረሻ ትረካ። ራቱን እስኪ ደክሞ በላ ከተፈጠረ እንዲህ ያለ ጣፋጭ ነገር ቀምሶ እንደማያውቅ ይምላል። ለማኘክ እንኳ እድሉ አልነበረውም። ያለ ወትሮ የሰፋው ጉሮሮ እያንዳንዱን ጉርሻ በመስገብ ገብ እየቀማ ይወስድበት ነበር። አባትየው ጠሩት፣ ና ና እስኪ። ልጁ ተነስቶ ሄደ። ማን ነው ስምህ? እግራቸው ስራ አስቀምጠው ጠየቁት። ማሞሽ፣ ስሙን ነገራቸው። አረ የእውነት ስምን ማለቴ ነው አሉት ሳቅ እያሉ። እኮ የእውነቴን ነው አላቸው፣ አይኑን ግንባራቸው ላይ የት ነው የምትኖረው? ትልቁ ልጅ በጎርናና ደግ ድምፅ ጠየቀው። እሱም እንደ አባቱ ስለ ትንሹ ልጅ እያሰላሰለ ነበር። አሁን ቤተሰቡ በሙሉ በልጁ ዙሪያ ያወራል። ፒያሳ ነው የምኖረው። ታዲያውን አይመሸብህም እኔ ቆንጆ? እናትየው ጠየቁት። በእርግጥ መሽተዋል። አይ አልመሽም፣ አለ ልጁ በሚገርም ድፍረት ከመርካቶም እንኳ ቢሆን ለሊት እመጣለሁ። የዚያን ሁሉ ሰው አይን እንዲፈጥ የሚያደርግ ነገር ለማውራት በመቻሉ ታላቅ ኩራት ተሰምቶታል። ውይ ውይ ውይ፣ ይህች መከረኛና ስትጨነቅ ታመሻለች። እናትየው የትንሹን ልጅ አይን በረራዬ ያዩ። እናቴ የለችም። ታዲያ ከማን ጋር ነው የምትኖረው? ከማሹ ጋር። አባት ናቸው? እናትየው ሊወዱት ጀምረዋል። ልጁ እንደ የዋዎች ሁሉ ሳያስብ ነበር የሚናገረው። ድንገት እንደ ቃጭል በሚንገለከል የጠራ ሙዚቃ ከልቡ ይስቅ ጀመረ። ማሹኮ አይኖቹን አጥብቆ ጨፍኖ ነበር የሚስቀው። ማሹኮ ሻይ ነው፣ አባቴ አይደለም። ሁሉም አብረውት ሳቁ። እናት የት ሂዳን? አንደኛዋ ልጅ እናቷ ሳይጠይቁ ያለፉትን ጥያቄ ጠየቀችው። ሞተች። ጻጣሉ፣ ቃሉ ውስጥ ድምጹ መሃል በእናቱ ሞት ምን ያህል የነበረውን እንዳጣ ምን ያህልም ወደፊት እንደማያገኝ የሚያመለክት አንዳች ትራጂክ ለዛ ነበረበት? ምንና ነው የሞቱት? ልጅቷ እንባዋ አይኖቿ በራፍ ተደቅኖ ጠየቀችው። ስለእናቱ ሲያወራ እንዴት ያለ ለውጥ አካሉ ላይ እንደሚሰፍን አስተዋለች። እንዴት አንድ ትንሽ ልጅ ወልዳ ለዚህ አይነት መከረኛ ህይወት ሰጠችው። የሞተች እናቱ ይህን ያህል ፍቅርና ክብር ሊኖረው ይችላል። ወደ ዋና ሟት ነው ሲል መለሰላት። ታዲያ አሁን ከማን ጋር ነው የምትኖረው? ከማሹ ጋር ሲል በድጋሚ መለሰ። አባትስ ልጄ? አሁን እናትየው ናቸው የጠየቁት። ደንግጠዋል። በእንዲህ ያለ ፍቅር እንክብካቤ፣ ደግነትና ቸርነት ካሳደጓቸው ልጆቻቸው ከአንዳቸውም ይህን ያህል ፍቅር እንደማያገኙ ያውቃል። የልጆቻቸው ፍቅር ከእሳቸው ክብካቤ ጋር ከፍና ዝቅ የሚል አይነት ነው እንዴ? ለምን እናታቸው አይደለም እንዴ? ደሞስ ፍቅር እንደው ፎይ ዝማሬና እንደ ፀሐይ ብርሃን የአምላክ ስጦታ አይደለምን? ለምን ዋጋ ይጠይቅበታል? ለምን ስንከፍልበታል? አባት የለኝም እሳቸው? አይ አባት አልነበረኝም ከእናቴና ከማሹ ጋር ብቻችንን። ፒያሳ ፌርማታ ውስጥ እያለ በጣፋጭ ልጅ አፍ ታሪኩን ይነግራቸው ጀመረ። አባትየው ታሪኩን እያዳመጡ ያሰላስላሉ። ፊቱን አስተዋሉት። ሸምግሏል። እናቱ ሞታለች። የሚርበው፣ የሚጠማው፣ የሚበርደው፣ የሚደክመው ልጅ ነው። ከእንግዲህ እሱ በሕይወት ውስጥ ወደ የትም ሊሄድ አይችልም፣ ወደ ታች ብቻ እንጂ እኔ የባሳድገው ሳልምና አሰቡ። በትልቅ ሀብት ውስጥ ምንም ሞራል እንደሌለ ሁሉ በክፉ ድህነት ውስጥም ያለው ስነ ምግባር ጥቂት ወይም ምንም ነው። የራበው ሰው የሚመግበው ሁሉ አምላኩ ነው፣ መጋቢው ወንጀለኛም ቢሆን። ስለዚህ ይህ ልጅ ሞራል ሙጣጭ እንኳን የሌለበት አየር እየተነፈሰ ካደገ በሆዱ ብቻ የሚያስብ እንሰሳ ሊሆን አይደለምን? ደሞስሱ ሀበሻ አይደለ እንዴ? እኔ ለሱ ምንም አይነት ግዴታ የለብኝም ማለት ነው። ጀግንነት በጦር ሜዳ ሰውን መግደል ብቻ ነውን? ሰውን ማዳነስ ታላቅነት ለሀገር ጥሩ ታሪክ መስራት ብቻ ነውን? ያንድን ሰው ታሪክ እንደገና መጻፍስ? ከእሳቸው ጋር አኑረው ሊያሳድጉት ወሰኑ። ልባቸው ቀለለላቸው። በህይወታቸው ለብዙ ጊዜያት ተሰምቷቸው የማያውቁት ትልቅ የእርካታ ስሜት የሰራ አካላቸውን አሞቀው። ትንሹ ልጅ ታሪኩን አውርቶ ጨርሷል። እናትና ሁለት ሴት ልጆቻቸው አልቅሰዋል። በሕጻኑ ልጅ ጫንቃ ላይ ካረፈው መከራ ቅንጣት ያህሉ እንኳ ቢሰጣቸው ለመሸከም መቻላቸውን ይጠራጠራሉ። ይህ የተለየና አዲስ ግን ጥንታዊ ሰው ዘር ነው። ገላው ላይ ራፊ ጭርቅ አገልድሞ ትንሽ ውሻ አስከትሎ የሚጠለልበት ታዛ ሳይፈልግ በመሸበት እያደረ ምግቡን እያደነ በጎዳና የሚኖረ። አባትየው ጉሮሯቸውን በሳል ጥር አርገው ተናገሩ። ማሙሽ እዚህ ከኔ ጋር ብትኖር አትወድም? ለምን አይወድም? ይወዳል እንጂ! እናትየው ተጣድፈው ተናገሩ። የባህላቸውን ሀሳብ ቅድም ጀምረው ከአይናቸው አንብበው ደስ ብሏቸው ቆይተዋል። ማሙሽ ከኔ ጋር ነው የምትኖረው፣ እሺ። አዲስ ልብስ ገዛለሃለሁ ትምህርት ቤት ትሄዳለህ እሺ የእኔ ቆንጆ የተገማም የተገማመደ ልጫ ጸጉሩን በእጃቸው እያሻሹ ይለምኑት ጀመረ ልጁ በቀላሉና በትንሽ ድምጽ እሺ ከእናንተ ጋር ሆናለሁ አለ ሁሉም ሳይታሰብ በድንገት ከነሱ አንዱ የሆነውን አዲስ የቤተሰብ አባል በጉጉት በመገረምና በስስት እያዩ ያውሩት ሸመር! ዘበኛው ማዕድ ቤት ውስጥ ከሰራተኛዋ ጋር ተቀምጦ በማረግና በአባወራ ደንብ በስርዓት የተሰናዳ ከባድ እራት እየበላ ነበር። ግዙፍ ነው። ትልቁ ሙቀጫ አግድም ተጋድሞ እላዩ ላይ አሮጌ ብርድ ልብስ ተጎዝጉዞበታል። ሙቀጫው ላይ ግርማ ሞገስ ባለው አኳኋን ተኮፍሶ በድብቅ ከጌቶቹ ራት እየተገመሰ የሚቀርብለትን እጅግ ጣፋጭና ትኩስ ምግብ ሩብ ጋሻ ስፋት ባለው የእንጀራ ሽፋን ጠቅሎ ወደ አፉ ይልካል። ጉርሻው ታላቅ ከመሆኑ የተነሳ በዝርግ ምላሱ ላይ ተንከባሎ ጨጓራ ውስጥ ሲወድቅና ደብ ዜል በጉል ይሰማል። ጉርሻው ዙሪያ አንድ ዳንቴል ቢጤ ሸበብ ይደረግ ለሚወዱት እስረኛ ወዳጅ ጥሩ ምሳ ያወጣዋል። ደግነቱ ግድግዳ ተደግፎ መቀመጡ በጀው እንጂ ጉርሻው ወደ ኋላ ሳይፈነግለውም አይቀር ነበር። በትልቅ ኩባያ የቀረበለትን የጠራ ፊልተር ጠላ አረፍ ያለ ወዳፉ ይከነብላል። ሰራተኛዋ በግዙፍነት ከዘበኛው ብዙም አታንስም፣ ግን አሁን ሆዷን አላሰኛትም። ሌሊት ከዘበኛው ጋር የሚሰሩት ዱላ ቅልቅል ፍቅር እየታሰባት በፊልተር ጠላ ብረት በዱልዱምና አስቀያሚ ከንፈሯ የዘበኛውን አንገት ትስማለች። አስቀያሚ ናት። እግዜሩ ከጥንትም ሲሰራት ጌሾ እንድትወቅጥ ብቻ አስቦ ሳይሆን አይቀርም። በእነዚያ ግንድ በሚያሉ ክንዶቿ በርበሬ ስትወቅጥ ረዳትም አትፈልግ። ሁለቱንም ዘነዘና በግራና በቀኝ እጇ ጨብጣ ማስኬድ ትችላለች። ሀብታም ሳይቆይ እርጥቡን በርበሬ ከነፍሬው ብን ያለ ዱቄት ትሰራዋለች። እስኪ ተዚያ ተምንቸት ወጡ ጥቂት አኪልኝ፣ አለ ዘበኛው ፊቱ ቀርቦ የነበረውን ሰራዊት የሚመልስ ማዕድ አጽድቶ ሲያበቃ፣ ሰራተኛዋ ተቆጥታ ተነፋነፈች። ህረክ ምን ይላል ሁሉ ለአንተ ሰጥቼ ለጌቶቹ የድስጥላጊ ላቅርብ ነው? ገና ኮራታል አልበላሁም። ድንገት ከደጅ ውሻው በረጅሙ ሲጮ ሰምቶ ዘበኛው ትልቅ የፍልጥ እንጨት እየጎተተ ወጣ። የውሻ ጭንቅላት የተገጠመለት ትልቅ አንበሳ በሩ አጠገብ ከቆሞ የጣውላ ቤቱ በራፍ ሰንሰለቱን ወጥሮ እየሳበ ሳበ ወጥቷል። ምንድን ነው? አለ ዘበኛው ውሻውን። ትልቁን የብረት በር መጥፍሮቹ እየጫረ የሚያንሳጥጥ ድምፅ ተሰማና ተጠንቅቆ በሩን ከፈተው። አንድ ከሲታ ጉስቁል ውሻ በእግሮቹ መሀል ሾልኮ ገባና ወደ ትልቁ ቤት በር በፍጥነት ሮጠ። ዘበኛው ለሀፍታ በድንጋጤ ዘለለ። ከዚያም ልቡ መለስ ሲሌለት ትልቁን ያጠና ፍልጥ በሁለት እጆቹ ሽቅብ ይዞ ውሻውን ያባረር ጀመር። የታሰረው ውሻ ግቢ በደሃ ውሻ በመደፈሩ አምሮ የተቆጣ ይመስል በከፍተኛ ድምጽ እያጓራ ሰንሰለቱን ሊበጥስ ይታገላል። ሁሉም የቤቱ ሰው እየተሯሯጠ ወደ በረንዳ ወጣ። ዘበኛው የግቢውን ዙሪያ የሚሮጠው ውሻ ላይ ደርሶበት ዱላውን በሙሉ ኃይሉ ወገቡ መሃል አሳረፈበት። ውሻው ድምጽ አላሰማም፣ ግን አንድ ጆሮ የሚበጥስ ቀጭንና ኃይለኛ አሳዛኝ ድምጽ ለአፍታ ጸጥ ያለውን ግቢ ሰነጠቀው። መሃሹ ትንሹ ልጅ ይዘውት የነበሩትን የሴትየዋን እጆች ባስገራሚ ኃይል ነጥቆ ሳሩ ላይ ወደ ተነጠፈ ጓደኛው በረረ። ማሹን አንስቶ ሊያቅፈው ሲሞክር ወገቡ ላይ የታጠፈበት። ውሻው ቡናማ አይኖቹን ትቶ ጌታው ላይ እያርገበገበ ይነው የማይባል ስቃይ በትንሹ ተነፈሰ። ሁሉም ልጁንና ውሻውን ከቦ ቆመዋል። ልጁ ሳሩ ላይ ቁጢጥ ብሎ የውሻውን አንገት በሁለት እጆቹ አጥብቆ አቀፈና ቦግ ብለው በተከፈቱት ትላልቅ አይኖቹ ሁሉንም በየተራ በዝምታ አስተዋላቸው። እንዲህ ሲሆን ምንድን ነው የሚደረገው ብሎ የሚጠይቅ ይመስላል። ማንም ምላሹን አያውቅም። ማሹ ሞተ። ልጁ የውሻውን ሬሳ ግማሽ ታቅፎና ግማሽ እየጎተተ ከግቢው ሲወጣ ማንም ሊያቆመው አልደፈርም። በቁጣና በሐዘን በተኮማተረው ፊቱ ላይ ጥልቅ የጥላቻና የበቀል ስሜት ሰፍሮ ነበረ። አይኖቹ ፊት በጭካኔ ጓደኛውን የተቀማበትን ግቢና ግቢ ውስጥ ያሉትን ሰዎች ተጸየፈ። ሆዱ ውስጥ ማሹን ረስቶ የጎረሰው የእነሱ ምግብ ተገላበጠበት። ጭር ባለው ጨለማ አስፋልቱ መሀል ማሹን እንዳቀፈ ቆሞ አስታወከ። አንድ ባቡር የለቅሶ አይነት ጩኸቱን ከሩቅ እያሰማ ሌሊቱን የበለጠ አስተከዘው። ስለ እናቱ አሰበ። አንዳንዴ መንፈስ ዝቅ ሲል ስለሚወዱ ሰው ማሰብ ይረዳል። አሁን እሱ ብቻውን ነው። አይኖቹን ወደ ሰማይ አቀና። እናቱ የቱ ጋት ሆን? ሰማያዊው የሚቆጠሩ ከዋክብት ነው ያሉት። እናቱ የቱ ጋት ሆን? ቆሟል። እምባቦ ጉንጮቹ አቋርጦ ይወርዳል አይኖቹ ብሽ አሉበት እና እናቱ ጸርታና አምራ ጸጉሯን ወደ ኋላ ለቃ ከከዋክብቱ መሀል ፈገግ ያለች መሰለው። የሱም ፈገግታ እንደምንም ተጋፍቶ በእንባው መሀል ታየ። ውሻውን እየጎተተ የጎዳናውን መሀል ይዞ መንገዱን ቀጠለ። አስራ ዘጠኝ ሰማኒያ ስምንት አመተ ምህረት ተጻፈ በአሳምነው ባረጋ።